ቤታችን ከዋይፋይ ጋራ ኮኔክት ማድረግ ይኖርብናል ማለት ነው። ነገር ግን እኛ አካባቢ ወይም ቤታችን ላይ ዋይፋይ እያለ ስልካችን ከዋይፋይ ጋራ ኮኔክት አልሆን ብሎ የሚረብሸን ከሆነ በቀላሉ እንዴት አድርገን ኮኔክት ማድረግ እንደምንችል አብረን እንመለከታለን ማለት ነው። እንግዲህ ስልካችንን ከዋይፋይ ጋር ኮኔክት ለማድረግ እንግዲህ ምን ይጠበቅብናል? የመጀመሪያው ደረጃ የዋይፋዩን ፓስዋርድ ወይም መለያ ቁጥር ወይም ሚስጥር ቁጥር ማስገባት ይኖርብናል ማለት ነው። ስለዚህ ፓስዋርድ እንግዲህ እያወቅነው ፓስዋርዱን ቀጥታ ስናስገባው ግን ዲስኮኔክት እያለ ወይም ኮኔክት አልሆንልን ብሎ በጣም የሚያስቸግረን ከሆነ በቀላሉ እንዴት አድርገን ኮኔክት ማድረግ እንደምንችል አብረን እንመለከታለን ማለት ነው። ይህንን ስናደርግ እንግዲህ ምንም አይነት ተጨማሪ አፕሊኬሽን አያስፈልገንም ማለት ነው። በቀጥታ ሴቲንጋችንን በማስተካከል ብቻ ሙሉ ለሙሉ ኮኔክት ማድረግ እንችላለን ማለት ነው። ስለዚህ ስልካችን ከዋይፋይ ጋር ኮኔክት አልሆን ብሎ በጣም የሚያስቸግረን ከሆነ በቀላሉ እንዴት አድርገን ነው ኮኔክት የምናደርገው? ምኑ ስናስተካክል ነው? የትለስ ገብተን ነው የምናስተካክለው የሚለውን አንድ በአንድ እየገባን እንመለከታለን ማለት የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ እስከ ፍጻሜው ድረስ እንድትከታተሉት፣ ቀጥታ ወደ ፕሮግራማችን ቀጥታ መልሰናል። እንግዲህ ስልካችን ከዋይፋይ ጋር ኮኔክት አልሆን ብሎ በጣም የሚያስቸግርን ከሆነ በቀላሉ እንዴት አድርገን ኮኔክት ማድረግ እንደምንችል አብረን እንመለከታለን ማለት ነው። ስለዚህ በመጀመሪያ ጊዜ እንግዲህ ስልካችን ላይ ምንድነው የምናደርገው? ኮኔክት የሆነ ዋይፋይ አለ እኔ ጋር ላይ እንግዲህ እያስተካከሉ እየቀየርኩ አብረን እንመለከታለን ማለት ነው። የኔ ግን ኮኔክት የሆነ ነው ማለት ነው። ስለዚህ እናንተ ስልክ ግን ኮኔክት አልሆን ብሎ በጣም የሚያስቸግራችሁ ከሆነ በቀላሉ እንዴት እንደምታስተካክሉት እንመለከታለን ማለት ነው። እኔ ግን እዚህ ላይ እንደምትመለከቱ እንግዲህ ስልኬ ከዋይፋይ ኮኔክት ሆኗል ማለት ነው። ስለዚህ ምንድነው የምናደርገው ስልካችን ላይ እንግዲህ ኮኔክት የሆነውን ዋይፋይ ለማግኘት ወይም ኮኔክት አልሆን ብሎ በጣም የሚያስቸግረን ዋይፋይ ስም ለማግኘት እንግዲህ እንደዚህ ወርታ ሸርተ ስናደርገው እንግዲህ እዚህ ጋር እንደምትመለከቱት የዋይፋዩ አይከን አለ ማለት ነው። ይህንን ዋይፋይ አይከን እንግዲህ ቀጥታ ስንጫ ነው እንግዲህ ሙሉ ለሙሉ ሰርች የምናደርጋቸው ዋይፋይ ስሞች ይመጣሉ ማለት ነው። አለበስተቀር ግን ኮኔክት የሆነ ዋይፋይ ካለ ደግሞ ሙሉ ለሙሉ እንደዚህ ይመጣል ማለት ነው። ስለዚህ እኔ ግን እንደምትመለከቱ እንግዲህ ስልኬ ዋይፋይ ጋር ኮኔክት ስለሆነ ይህንን ኮኔክት የሆነውን ዋይፋይ አይከን እንግዲህ ሙሉ ለሙሉ እጫሯል ማለት ነው። ዋይፋዩን አይከን ስጫ ነው እንግዲህ እንደዚህ ነው የሚመጣል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የኔ ስልክ እንግዲህ ከዚህ ዋይፋይ ጋር እንደምትመለከቱ እንግዲህ ኮኔክት ሆኗል ማለት ነው። ስለዚህ ኮኔክት ከሆነ እንግዲህ ይህንን ዋይፋይ እንግዲህ እናንተ አሲው ማድረግ ያለባችሁ ወይም ማሰብ ያለባችሁ እሄ ዋይፋይ እንግዲህ ከኔ ጋር ኮኔክት አልሆን ብሎ የሚያስቸግረኝ ከሆነ ፓስዋርዱን እያወቁት እንግዲህ ፓስዋርዱ ሳስገባው ብሎ ለሙሉ ኮኔክት አልሆን ብሎ በጣም የሚያስቸግር ከሆነ ምንድን ነው የምናደርገው? ቀጥታ ሙሉ ለሙሉ እሱ እንደተጫነ እንግዲህ እዚህ ጋር እንደምትመለከቱት ዲቴል የሚል አለ ማለት ነው። ይቺ ዲቴል የምትለይተና አንድ ዜና እንጫናታለን። እዚህ ጋር እንደምትመለከቱ እንግዲህ ይሄ ኮኔክት የሆነ ዋይፋይ ዋይፋይ ነው ማለት ነው። አዲስ እንግዲህ ኮኔክት ማድረግ የፈለግነው ዋይፋይ ቢሆን እንግዲህ ይሄንን ምንድነው የምናረገው? እንደዚህ የስልካችሁ ሞዴል ስለሚለያይ እንግዲህ አንዳንድ ጊዜ እንደዚህ ዓይነት ሴቲንግ ላይ መጣላችሁ ይችላል ማለት ነው። እንደዚህ ብቻ ሊመጣላችሁ ይችላል ማለት ነው። ስለዚህ እናንተ ኮኔክት ማድረግ የፈለጋችሁት እንግዲህ ዋይፋይ እንደዚህ ካገኛችሁ በኋላ ይሄኛው እንግዲህ ጫን አርጋችሁ ስትይዙት እንግዲህ ሞዲፋይ ኔትወርክ የሚል ይመጣላችኋል ማለት ነው። ሞዲፋይ ኔትወርክ የሚል ግን ከሌለ ምንድነው የምናድርገው? ጋ ሴቲንግ ትኖራለች ማለት ነው። እቺ ሴቲንግ እንጨራታለን ማለት ነው። የኔ ግን እቺ ሴቲንግ ስላለች እንግዲህ እንደየስልካችሁ ሞዴል ስለሚለያይ ሴቲንግዋ ቀጥታ ሙሉ ለሙሉ ምንድር አድርገው ሴቲንጓን እጫናታለው ማለት ነው። ሴቲንጓን እንደተጫናት እንግዲህ እንደዚህ ነው የሚመጣልኝ ማለት ነው። እንደዚህ ከመጣልን በኋላ አንዳንድ ስልኮች ላይ እንግዲህ አድቫንስድ የሚል ይመጣል ማለት ነው። አድቫንስድ የሚል ከሌለ ደግሞ እዚህ ጋር የምትመለከቷት አንድ ቲንሽ አለች ማለት ነው። እዚህ ጋር ቪው ሞር የምትላለች ማለት ነው። እዚህ ጋር ያለችትን ቪው ሞር የምትለይት አንድ ጊዜ መጫን ይኖርብናል ማለት ነው። እሷ እንደተጫናት እንግዲህ እንደዚህ ነው የሚመጣልን ማለት ነው። ቀጥታ ሙሉ ለሙሉ ኮኔክት ማድረግ የፈለግን ሆነው የዋይፋይ አድሬስ እንግዲህ ዋናው ምንድነው የምናደርገው አድሬሱን መቀየር ነው ከኛ የሚጠበቅብን ማለት ነው። ስለዚህ ስልካችን እንግዲህ ከተለያዩ ዋይፋዮች ጋራ ኮኔክት አልሆን ብሎ የሚያስቸግረን ከሆነ በቀላሉ የአይፒ አድሬሳችንን በመቀየር እንግዲህ ሙሉ ለሙሉ ኮኔክት ማድረግ በቀላሉ እንችላለን ማለት ነው። ስለዚህ እንደዚህ ከመጣልን በኋላ ምንድን ነው የምናደርገው? እዚህ አካባቢ እንደምትመለከቱ የአይፒ ሴቲንግስ የምትላለች ማለት ነው። እሷን ቀጥታ ሙሉ ለሙሉ እንጫናታለን። እንደዚህ ነው የሚመጣልን ማለት ነው። እሱ እንደተጫነ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ሁለት ነገሮች ይመጣሉ ማለት ነው። የመጀመሪያው ደረጃ እዚህ ጋር ዲኤችሲፒ ሚል ይመጣልናል፣ አላበስተቀር ግን ስታቲክ ሚል ይመጣልናል ማለት ነው። ስለዚህ እኛ ምንድ ነው ማድረግ ያለብን ማለት ነው። ስታቲክ ላይ ለምናደርገው ማለት ነው። የእናንተ እንግዲህ ምንድ ላይ ነው የሚሆነው ዲኤችሲፒ ላይ ነው የሚሆን ማለት ነው። እናንተ ምን ታደረጋላችሁ ስታቲክ ሚል ላይ ታደረጉታላችሁ ማለት ነው። ስለዚህ እኔ ለምሳሌ ስታቲክ ላይ እንደዚህ ስነከው እንደዚህ ይመጣልኛል ማለት ነው። ስታቲክ ሚለውን እንደተጫኑት እንግዲህ እዚጋ እንደምትመለከቱት እንግዲህ አይፒ ሴቲንግ ላይ እንግዲህ እንደምትመለከቱ ስታቲክ ብሏል ማለት ነው። ስለዚህ ስታቲክ ካለ እንግዲህ እዚጋ አይፒ አድራሻችንን ነው ቀጥታ ሙሉ ለሙሉ ልንቀይረው ወይም ልንለውጠው የሚቻል ማለት ነው። እዚጋ ላይ እንግዲህ እናንተ እንደምትመለከቱት እንግዲህ እዚጋ ላይ የምትመለከቱት እንግዲህ ይሄ አይፒ አይድረስ ነው ማለት ነው። ሙሉ ለሙሉ ይሄ እንግዲህ ኮኔክት የሆነው ዋይፋይ ወላ በስተ ኮኔክት ማድረግ የፈለግነው ነው ዋይፋይ ቀጥታ አድሬሳችን እንግዲህ ጄነሬት አድርጎ እሱ የሰጠን ማለት ነው። ስለዚህ እኔ ጋር ላይ እንደምትመለከቱት እንግዲህ 192 168 ብሎ ከዛም በኋላ 100 ብሎ እንግዲህ 222 ብሏል ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ እዚህ ጋር መጨረሻ ያለችውን ሶስት ቁጥር እንግዲህ ሙሉ ለሙሉ እንቀይራታለን ማለት ነው። ስለዚህ ይቺኛዋን 222 የምትለዋን እንግዲህ መቀየር ይኖርብኛል ማለት ነው። እናንተ ጋር እንግዲህ ያለው የአይፒ አድሬሳችሁ ወይ ዋይፋይ አሪሳችሁ ጀኔሬት አድርጎ የሰጣችሁ እንደየ ስልካችሁ እንግዲህ ሙሉ ለሙሉ ቁጥሩ ይለያያል ማለት ነው። ስለዚህ በአንድ ዋይፋይ እንግዲህ አስር ስልኮች ኮኔክት ቢሆኑ እንግዲህ አስሮች ስልኮች በሙሉ የተለያዩ አሪስ ነው ያላችሁ ማለት ነው። ስለዚህ ይሄ አሪስ ስልካችሁን ከዋይፋይ ጋራ በቀላሉ ኮኔክት የሚያደርግልን አሪስ ወይም ቁጥር ማለት ነው። ስለዚህ ሙሉ ለሙሉ እንግዲህ ኮኔክት የምናደርገው ዋይፋይ እንግዲህ ሙሉ ለሙሉ ኮኔክት አልሆን ብሎ በቀላሉ የሚያስቸግር የመጨረሻ ሶስት ቁጥሮችን እንግዲህ መቀየር ነው ይኖርብኛል ማለት ነው። እሱን ስንቀየር እንግዲህ ምንድነው የምናደርገው ገደብ አለው ቁጥር ማለት ነው ከአንድ እስከ ሁለት መቶ 255 ድረስ ብቻ ነው። ከ1 እስከ 255 ድረስ ብቻ ነው የቁጥራችንን እዚህ ጋር ላይ ልናስገባ የሚገባ ማለት ነው። ስለዚህ ከ1 ተነስተን እስከ 255 ድረስ እናስገባለን እንጂ ከ255 ከበለጠ ኮኔክት አይሆንልንም ማለት ነው። ወይም ዜሮ ብናረገው ደግሞ ወይም በነጋቲቭ ብናረገው ሙሉ ኮኔክት አይሆንልንም ማለት ነው። ስለዚህ ስልካችን ላይ እንግዲህ ኮኔክት ያደረገነው ዋይፋይ ወይም ኮኔክት ልናረግ የፈለግነው ዋይፋይ እንግዲህ በራሱ ጊዜ እነዚህ ዋይፋይ አሪሳችን እንግዲህ በራሱ ጀኔሬት አድርጎ ቁጥሩን ስለሚሰጠን ኮኔክት አልሆን ብሎ ደግሞ የሚያስ ያስቸግረን ከሆነ በቀላሉ እነዚህ የሰጠን ጀሬት አድርጎ የሰጠንን ቁጥር እኛ መቀየር ይኖርብናል ማለት ነው። ስለዚህ ምንድ ነው የምናደርገው? አሁን ሙሉ ለሙ ኮኔክት ብሎ የሚያስቸግረን ከሆነ ይህን 22 ሚሊዮን በቀላሉ መቀየር ኖርብኛ ማለት ነው። በቀላሉ እንግዲህ ኮኔክት ለማድረግ እንግዲህ እዚህ ጋ አጥፍቻለሁ ማለት ነው። አሁን እዚህ ጋ ላይ ምንድ ነው ማድረግ እንግዲህ ከአንድ እስከ 255 ድረስ እንግዲህ ደስ ያለኝ ቁጥር አስገባል ማለት ነው። እዚህ ጋ ላይ አሁን ስንት አስገባለ ማለት ነው? 12 አረጋለሁ ማለት ነው። ምክንያቱም ስለዚህ እኔ ስንትን አስገባለ ማለት ነው? 12 አስገባለ ማለት ነው። 12ን እንደዚህ አስገብቻለሁ ማለት ነው። እንደዚህ ካስገባው በኋላ እንግዲህ ምንድ ነው ማደርገው ሙሉ ለ ሙሉ ሴቭ ማድረግ ይኖርብኛል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ያለችት እንግዲህ አንስልና ሴቭ የሚላለ ማለት ነው ሙሉ ለሙሉ ይሄን ሴቭ የሚለውን አንድ ዜ መጫን ይኖርብኛል ማለት ራሱ እንግዲህ እንደምትመለከቱት ሙሉ ለሙሉ ኮኔክት ይልልኛል ማለት ነው። ስለዚህ ስልካችሁ ላይ እንግዲህ ዋይፋይ ጋር ኮኔክት አልሆን ብሎ የሚያስቸግራችሁ ከሆነ በቀላሉ በእንደዚህ አይነት መንገድ ይሄንን በመቀየር ኮኔክት ማድረግ እንችላለን ማለት ነው። ስለዚህ የዋይፋዩን እንግዲህ ስም እያወቅን ፓስዋርዱን እያወቅ እንግዲህ ፓስዋርዱን ስናስገባ የሌሎች ስልኮን ኮኔክት እያለ የኛ ኮኔክት የማይሆንበት እንግዲህ ችግሩ ምንድነው ካል ይህንን ቁጥር በመቀየር ነው ማለት ነው። ስለዚህ የናንተ ስልክ የተሰጠው ጀሪ ተርጎ ቁጥርና ከዋይፋይው ጋር ያለው ቁጥር ኮድ እንግዲህ ሙሉ ለሙሉ ኮኔክት መሆን ወይም መናበብ ስላልቻሉ እኛ እናደርጋለን እናረጋለን ከ1 እስከ 255 ድረስ ያለውን ቁጥር በመስጠት እንግዲህ በቀላሉ ኮኔክት ማድረግ እንችላለን ማለት ነው። ስለዚህ ስልካችንን ከተለያዩ ዋይፋዮች ጋር እንግዲህ ኮኔክት ለማድረግ ስንፈል እንግዲህ ከኛ ምን ድረም ይተበቅብን ዋይፋዩን ስማወቅ ይተበቅብናል። ሌላኛው ሲቀጥል እንግዲህ የዋይፋዩን ፓስዋርድ ማወቅ ይኖርብናል ማለት ነው ስለዚህ ስለዚህ የዋይፋዩን ስም እንግዲህ እንደ እንደነካን እንግዲህ ፓስዋርድ አስገብተን ስልካችን እንግዲህ በትክክል ፓስዋርድ ካስገባን በኋላ ዲስኮኔክት እያለ ስልካችን ከዋይፋይ ጋር ኮኔክት የማይሆንበት መንገድ ካለ በቀላሉ አይፒ አድሬሳችንን እንደዚያ አድርገን በመቀየር እንግዲህ በቀላሉ ኮኔክት ማድረግ እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬ ውድሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ብቻ ለቻናላችን አዲስ ኮናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ።